ዘመቻ ይላል። ዘመቻው የማስረጃ ነው። ሀሰን ታጁ ሊያንቋሽሸው የሞከረው ኪታብ ይሄ ነው። ጥንቸል እንዳንበሳ አገሳለሁ ብላ ፈንድታ ሞተች ይባላል። ኢብኑ ቀይም እንደ ፀሐይ ነው። አንድ ሙአጢላ ጀህሚያ የአህባሻ ቂዳ የሚያራምድ አንጃ ማንም የሳቸውን ምንነት፣ ዒልም፣ እውቀት ምንም ሊያደርገው አይችልም። እና እዚህ ኪታባቸው ላይ ኢብኑ ልቀይም የሸክ አብዱልቃድር ጀላሊን ጉንያ የሚባለው ኪታባቸው ላይ ያለውን ማስረጃ እዚህ አምጥተውልናል። ምናልባት አብዱልቃድር ጀላንን አህባሾች ይቀበሏቸዋሉ ወይስ

ይህን ማስረጃ ካመጡ በኋላ ላ የጁዙ ወስፍሁ ቢአነሁ ፊ ኩል መካን አላህ ሁሉም ቦታ አለ ብሎ አላህን መወሶፍ መግለጽ አይቻልም። ልክ አንዳንድ ሻዕርያዎች እንደሚሉት አላህ ሁሉም ቦታ አለ እንደሚሉት ማለት ነው። በልቃሉ ይልቁንም ይባላል አነሁ ፊ ሰማይ ዐለ ልዐርሽ እስተዋ፣ አላህ ከዓርሽ በላይ ሆነ ከፋለ ነው የሚባለው አሉ ቃለ ተዓላ

አላሁ ጀለ ዋአላ ከአርሽ በላይ መሆኑ አላህ ያወረዳቸው መጽሐፎች ውስጥ ሁሉ ተጠቅሷል። እያንዳንዱ ነቢይ ለተሰጠው መጽሐፍ ውስጥ አላህ ከአርሽ በላይ መሆኑ ተጠቅሷል። ሀዛ ነሱ ከላም ይሄ ፊል ጉንያ ጉንያ ላይ ይህንን የአብዱልቃድር ጀላልን ኪታብ እና የእሳቸውን ንግግር አጽድቀዋል። አሁን ችግሩ ምን አለመሰላችሁ ወንድሞች፣ እህቶች አብዱልቃድር ጀላን የኛ ናቸው ብለው አህባሾች ስለሚያስቡ አብዱልቃድር ጀላን ኪታቦ ላይ እንዲህ ብለዋል ሲባል ጭራሽ ጭራሽ የአብዱልቃድር ኪታብ አዎ፣ ሁኔ የአብዱልቃድር ጀላን ኪታብ ነው፣ ግን በአብደልቃድር ጅላ ኪታብ ላይ ዋሃብዮች ጽፈውባቸው ነው ይሏቸዋል። እሺ ማን የጻፈው ሱብሓነላህ አለማመን ሲያቅጣቸው? የእነሱ የኛ የሚሏቸው ስለሆኑ አብዱልቃድር ጀላን ዋሃብዮች። እሺ ያልተጻፈውን አምጡት እስኪ የት አለ? ሰል ያልተበር ተበርዟል ነው መጨ ቁርአን ዴ ቁርአን ተበርዘው ትላላችሁ። አንዴ የምትወዱ ሸኽ ሲሆንባችሁ እጅ ገብቶበት አልተላላችሁ። እሺ አብዱልቃድር ጅላን ኪታቡ ላይ ይሄንን አስፈራ አስፈራዋል። ውንያ የሚባል ሰው ኪታብ እንደሆነ አስፈራዋል። አላህ ከአርሽ በላይ እንደሆነ አብዱል ቃድር ጅላን ተናግረዋል። በዛቱ ከአርሽ በላይ እንደሆነ አብዱል ቃድር ጅላን ተናግረዋል። ተናገረው ረሂመሁላህ አለ ሱና ናቸው አብዱል ቃድር ጅላን የእሳቸውን አቋም ይህን ይመስላል። እናንተ ግን ይህን አትቀበሉም። ለምን የእናንተ ስሜት የናንተ ልቦለድ የናንተ የተሻፈፈ የተንሸዋረረ አመለካከት ጋር ስለማይሄድ አብዱል ቃድር ጀላሌን አትቀበሏቸውም። በእሳቸው ስም ግን ያው ትነግዳላችሁ። አብዱል ቃድር ጅላሌ ወልይ ነውሊያ ባለ ከራማ ሁሉም ማህለ ሱናዎች የተስማሙበት ታላቅ ዓሊም፣ ታላቅ ሼክ ናቸው። ይህ ሼክ የዓሊም ሽርክ የሚሰሩ አልነበሩም። የአላህን ባህሪያት የሚያራቁቱ ወይም እንደ ጀህሚያ እንደ ሀባሽ አንቀበልም ብለው የሚያጣምሙ አልነበረው ነበር። አብዱልቃድር ጀላን ረህመሁላህ አላህ ከአርሽ በላይ መሆኑን ያምናሉ። እናንተ ታዲያ የእሳቸውን አብዱልቃድር ጀላንን አቂዳ ለምን አትቀበሉ? ወይስ እናንተ ዘንድ ወይስ ወሃብያ ኖት እና ነው? ምን ሆነው ነው ይሄው ሰው እንደዚህ እያሉ ያሉት? እስኪ ልብ ብላችሁ አስተንትኖት፣ አስተንተኑት። ወሃብያ ጽፎበት ነው መድረሻ ስታጡ፣ ብያ ጽፎበት መቼም ውሸታችሁ ማለቂያ የለውም። ይሄ ሁሉ የታወቀ ነው፣ ማንም ያውቀዋል። ማንም በማንም ኪታብ ላይ እጁን አስገብቶ አብዱልቃድር ይላል ወይም እክል የሚባለው ሸህ እንደዚህ ብሏል ብሎ የሚጽፍ ማንም ዓሊም የለም። መቀበል አለመቀበል ግን ምን ታደርጉታላችሁ? ልክ እንደ አይሁዶች በከፊሉ ኪታብ ታምናላችሁ እንደተባለው ማለት ነው በከፊሉ ትክዳላችሁ እንደተባለው፣ እናንተም የተወሰነውን አምናችሁ የተወሰነውን ትክዳላችሁ። ስለዚህ አብዱል ቃድር ጀላን አቂዳቸው ይሄ ነበር። አላሁ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን ያጸርቁ ነበር። ይሄ ብቻ አይደለም፣ የእሳቸው ንግግር ሌላም አለ። በሌላ ጊዜ እናየዋለን እንሻአላ። ግን ይሄንን ተራው ማህበረሰብ ሐቅን ከባጢል መለየት የማይችለውን በጣም በተሳሳተ፣ በተበረዘ፣ በክህደት የተሞላ፣ በውሸት የተሞላ አቂዳ ይሄ ነው ትክክለኛው እያላችሁ ታስተምሩታላችሁ። ገና አብዱል ቃድር ጀላን አላህ በዛቱ ከአርሽ በላይ ነው ብሏል። እንግዲህ ወሃብይ ሆኖ አይደለም። ምናልባት ውሃብይ የሚባል ካለ ውሃብይ የሚባል በነገራችን ላይ በሰማይ በመሬት የለም። ውሃብይ የሚባል እምነት የለም። አይሁዶችና የአይሁድ ተላላኪዎች ያወጡት የዳቦ ስም ነው። ይህንን ማወቅ ያስፈልጋል። አሰላሙ አለይኩም ወረሕመቱላ በረካቱ